አብርሃም ከማን ጋር መሆን እንደሚፈልግ ውሳኔውን በግልጽ ለሁሉም ሰው ያሳወቀ ይመስለኛል። ታዲያ በትላንትና ዕለት ከሄርሜላ ጋር ተያይዘው ወደ አዲስ አበባ መግባቱን ሁላችንም ለማየት ችለናል። በስቶሪ በቲክቶክ ስቶሪ፣ በኢንስታግራም እንዲሁም በሌሎች ሶሻል ሚዲያዎቹ ላይ ባጋራቸው ምስሎች እና ባጋራቸው ቪዲዮዎች በደንብ ምን ፍላጎቱ ምን እንደሆነ በደንብ አረጋግጦልናል። ታዲያ አዲስ አበባ ከገባ በኋላ እነ ዳኒን፣ ፅጌን፣ እንዲሁም ሜሪን እና ሌሎች የአብርሃም የቅርቡ የተባሉ ጓደኞቹን እንዳገኘ ሰምቻለሁኝ። ታዲያ እነዚህ ሰዎች ለአብርሃም ጠንከር ያለ ነገርን ማስተላለፋቸውን ሰምቻለሁኝ። እንደ አንድ ጓደኛ እስከ ዛሬ ድረስ ዝምታን መርጠው ቁጭ ብለዋል፣ ግን አብርሃም እያደረገ ያለው ነገር ስህተት እንደሆነ እና በዚህ ሰዓት ከሩታና ከሩታ ጎን ብቻ መቆም እንዳለበት እንደነገሩት ጭምር ሰምቻለሁኝ ማለት ነው። ትክክል ናቸው። ይሄ የትኛውም ሰው ማለት ነው፣ እኔ የፈለገ ነገር ቢሆን ማለት ነው ጓደኝነታችን ይቀራል እንጂ እውነቱን ከመናገር ወደኋላ ማለት አልፈልግም። በቃ አብርሃም እየሄደበት ያለው መንገድ ፍጹም ስህተት ነው። በጣም ብዙ ሰዎች ሞክረዋል። በጣም ብዙ ሰዎች መክረውታል። በጣም ብዙ ሰዎች ደግሞ ይሄን ነገር እንዲያስተካክል ነግረውታል እና በዚህ ሁሉ ነገር መመለስ የማይፈልግ ከሆነ ይሄ ልጅ ትልቅ አደጋ ውስጥ ነው ያለው። በነገራችን ላይ ማለት ነው የምሬ ነው የምላችሁ፣ ሴት ልጅ አሳዝኖ ሴት ልጅ አስለቅሶ ትክክለኛ ሕይወት እኖራለሁ ማለት በጣም ከባድ ነው እና አንተ እያደረክ ያለው ነገር ደግሞ በጣም እጅግ በጣም ፍጹም ፍጹም የሆነ ስህተት ነው። በቃ ከዚህ ነገር መመለስ አለብህ። የምሬ ነው። እኔ የምታደርጋቸውን ነገሮች ወጣቶችን የምታበረታታበት መንገድ ትናንት ራሱ ያየሁት ቪዲዮ ነበር እና በጣም ነበር ደስ የሚልኝ። ታዲያ ይህንን ስብና ይዘ ራስ ላይ ያንን ነገር ለምን መስራት ከበደ የሚለው ነገር በጣም ጥያቄ ሆኖብኝ ነበር። የምሬን ነው ምላችሁ እና እኔ በቃ ይሄ መተት ምናምን የሚባለው ነገር የምር ሁሉ እየመሰለኝ ነው አሁን ላይ። በደንብ ይሄንን ነገር እንዳረጋግጥ እያደረገኝ ያለው ምክንያቱም፣ እንደዚህ የሰው ልጅ ጥሩ ጎኑ በዚህ በኩል እየታየ በዚህ በኩል ደግሞ ለራሱ ለቤቱ ጥሩ መሆን የማይችል ከሆነ ይህ ልጅ የሆነ ራሱ ነው የቻለ ትልቅ አደጋ ውስጥ ነው ያለው እና በነዳኒ በነጽጌ ይሄ ነገር ጭራሽ ተቀባይነት እንደሌለው ከሄርሜላ ጋር ያለውን ግንኙነት አቋርጦ ልክ ከዚህ ቀደም እንደነበረው ከሩታ ጋር አዲስ ከመጣው ልጁ ጋር ጥሩ ግዚያቶችን ማሳለፍ እንዳለበት ትዳሩን ማስተካከል እንዳለበት እንደነገሩት ሰምቻለሁኝ። እንደ አንድ ጓደኛም እነዚህ ሰዎች ትክክለኛን የሆነ ነገር ነው ያደረጉት። እኔ ትላንትናም በጣም ስለ ጽጌ የተናገርኩኝ ነበረ። አብርሃም እና ጽጌ እጅግ በጣም ደስ የሚል ግንኙነት ነው ያላቸው። በነገራችን ላይ ብዙዎቻችሁ አስተውላችሁ ከሆነ ማለት ነው እኔ ከአንድ ወንድና ከአንድ ሴት የምጠብቀውም እማየውም ጓደኝነት ልክ እንደ አብርሃም እና እንደ ጽጌ እንዲሆን ነው የምፈልገው። መደጋገፍ ባለባቸው ሰዓት በደንብ ይደጋገፋሉ። አይታችኋል፣ ጽጌ ልብስ ቤቷን ስታስመርቅ አብርሃም ምን ምን ሲያደርግ እንደነበር ሩታ ደግሞ የአጥር ውፋትስ ማሽና የእንትኗ የጾታ የማወቅ ስነስርዓት ላይ ጽጌ ተገኝታ ምን አይነት ምን አይነት ነገሮችን ስታደርግ እንደነበር ሁላችንም አይተናል አይደለ? እናንተ ድርቅ ብላችሁ ከሄርሜላ ጋር ያለኝ ግንኙነት የጓደኝነት ነው፣ እሷም ከአብርሃም ጋር ያለኝ ግንኙነት የጓደኝነት። ጓደኝነትማ በቃ መስመሩ ጽጌና አንተ መሀል እንዳለው አይነት ነገር እንጂ በፍጹም ሊሆን አይችልም። በቃ እናንተ በቀጥታ ወጣ ማለት ነው። አብርሃም አሁን በቀጥታ ወጥቶ እኔ ከሄርሜላ ጋር መሆን እፈልጋለሁ ወይም ሄርሜላና አፈቅራለሁ ማለት ስለከበደው በደርጊት ለሁሉም ሰው በደንብ እየመለሰ ነው እየመሰለኛለሁ ማለት ነው። ምክንያቱም ካፉ ቃል ማውጣት አልፈለገም፣ ግን በሚያደርጋቸው ነገሮች ምርጫው ማን እንደሆነ፣ ከማን ጋር መሆን እንደሚፈልግ ለሁሉም ሰው እያሳየ ነው። በቃ በደንብ ማለት ነው እና እኔ ከትላንት ጀምሮ አብርሃም ምርጫውን አሳውቋል ወይም ከማን ጋር መሆን እንዳለበት በደንብ ለሁሉም ሰው አሳውቋል ብዬ አስባለሁ ማለት ነው። በዚህ አጋጣሚ ግን ዳኒ፣ ጽጌ እንዲሁም ሌሎቻችሁም ማለት ነው ደስ የሚል ነገር በቃ የጓደኝነታችሁን ጥሩ ነገር እንዳደረጋችሁ ለመመልከት ችያለሁኝ። አቀባበል አድርጋችሁለታል። አባት በመሆኑ የደስታ ምኞታችሁን ደስ እንደተሰኛችሁ ምናምን ተናግራችኋልና ከአንድ ጓደኛ የሚጠበቅ ነገር አድርጋችኋል። ጓደኛችሁ የተሳሳተ መንገድ እየሄደ እንደሆነ ተረርታችሁ ይህንን ነገር ማቆም እንዳለበት ጭምር ተናግራችኋልና ደስ የሚል ነገር ነው በእናንተ ውስጥ ያየሁት ማለት ነው። ሰላም፣ እንዴት ናችሁ የእኔ ቤተሰቦች? ደና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በደረሱኝ አዳዲስ መረጃዎች ተመልሼ መጥቻለሁ። በመግቢያ ላይ እንዳልኳችሁ ዳኒ፣ ጽጌ፣ ሜሪ እንዲሁም ሌሎችም የአብርሽ እና የሩታ ጓደኞች አብርሃምን እንኳን ደስ አለህ ካሉት በኋላ እየሄደበት ያለው መንገድ ፍጹም ስህተት መሆኑንና ከሄርሜላ ጋር ያለውን ግንኙነት አቁሞ ትዳሩም ቤቱን፣ የልጁን እናት መንከባከብ እንዳለበት፣ ወደ ቤቱ ቀልቡን መሰብሰብ እንዳለበት እንደነገሩት ሰምቻለሁኝ። አምሹር እነሱም ሰርፕራይስ ሳይሆኑ ይቀራሉ ብዬ አላስብም። ልክ እንደኛው ማለት ነው። አዎ ሩታ ወደ ስራ ተመልስ ሄደ፣ አዲስ አበባ ሄደ፣ አንዳንድ ነገሮችን አስተካክል ብላለች። ይሄ ትክክለኛ የሆነ ነገር ነው። ምክንያቱም ቤታቸውን ዘግተው ነው የመጡት። ሁለቱም እዚህ ከተቀመጡ እዛ መሰራት ያለባቸው ብዙ ስራዎች እንደሚኖሩ ግልጽ ነውና የግድ አብርሃም ሩታ በሰላም ከተገላገለች በኋላ ነገሮች ከተስተካከሉ በኋላ ማሟላት ያለባትን ነገር ከአሟላ በኋላ መመለሱ ትክክል ነው። ግን ወደ ቡታጀራ ስትመጣ አንጠልጥላት የምትመጣት ወደ አዲስ አበባ ስትሄድ አንጠልጥላት የምትሄድ ሩታ ቤቱን ስላጎደለችብ ነው። ወደ እናት አባቷ ቤት ስለሄደች እሷ እስክትመጣ ድረስ እንድትተካለ ነው። ምንድን ነው አላማ? ለምንድን ነው ችልጅ ይዘህ የምትሄደው የምትመለሰው የምሬ ነው። እኔ እዚህ በነበርክባቸው ግዚያቶች ውስጥ አንዱ ለሶስት ቀን በቃ ሩታ ከወለደች በኋላ ስጠፋ ይሄ ልጅ ወደ ቀልቡ ተመልሰ በቃ ሁሉም ወደ ቀልቡ ተመልሷል፣ ነገሮች ሊስተካከሉ ነው የሚል ሀሳብና ግምት ነበረኝ። እና ትላንትና ሳያችሁ በጣም ነበር የደነገጥኩት። ሐሳቤን እንኳን እንደዚህ በተረጋጋ መንፈስ መስጠት አቅቶኝ፣ በጣም እየሳቁኝ ተገረሜ በጣም ብዙ ነገር ስል ነበር። እና እናንተም በጣም ብዙ ነገር ስትሉ ነበረ ትላንትና። ያው ሁላችንም ያልጠበቅነው ነገር ስለሆነ ማለት ነው። ምክንያቱም ቢያንስ ይሄ ልጅ ልጁ ከተወለደ በኋላ ቀልብ ይገዛል፣ ነገሮችን ያስተካክላል የሚል እምነት ሁሉም ሰው ውስጥ ስለነበር ማለት ነው። ማታም እኔ በተወሰነ መልኩ ላይቭ ገብቻ አንዳንድ ነገሮችን ቼክ ለማድረግ ሞክሬ ነበርና ብዙዎቻችሁ የሰጣችሁኝ ሐሳብ በጣም የሚገርም ነበር። ይህንንም ሐሳብ ስለፈለግኩ ነበር ገብቼ እንደዚህ አይነት ነገሮችን ሳሸራሸር የነበረውና ተመሳሳይ ሐሳብ ነው ያለን ብዙዎቻችን ማለት ነው። በቃ ይሄ ነገር ጭራሽ ተቀባይነት የሌለውና በየትኛውም አይነት መንገድ ትክክል ነው ተብሎ ሊታለፍ የማይችል ነገር መሆኑን ሁላችሁም ስትናገሩ ነበረ። አዎ በቃ በየትኛውም አይነት ሁኔታ የአብርሃምና የሄርሜላ ግንኙነት ሊቀጥል የሚችልበት ምንም አይነት አግባብም የለውም ማለት ነው። በቃ ከዚህ በኋላ የብዙ ሰውን ትዕግስት እያስጨረሳችሁ እንደሆነ ነው እኔ የሚሰማኝ ማለት ነው። በተለይ የሩታ ቤተሰቦችን ትዕግስት ማለት ነው። ምክንያቱም ነገሮችን በጣም በዝምታ አልፈዋል። ነገሮችን እንዳላየ ሆኖ ለማለፍ በጣም ብዙ ሲሞክሩ ነበረ። ቤታቸው ስትመጣ፣ ልትወልድ ሆስፒታል በገባችበት ጊዜ ሲገናኙ እንኳን አንተ ካደረግከው ነገር አንጻር ክፉ ፊትን፣ ክፉ ነገርን ሲያሳዩ አልነበርም። በቃ አንድም አንተን ሊያስደብር የሚችል ነገር ሲያደርጉ አልነበርም። ግን ይሄ ማለት አንተ እያደረክ ያለው ነገር ትክክል ነው፣ አንተ እያደረክ ያለው ነገር ልክ ነው ብለው አምነው ተቀብለው እንዳልሆነ ልታቅ ይገባል። በቃ የግድ ጥርሳቸውን ነክሰው እቺ ልጅ በፈጣሪ እጅ ያለች ልጅ ናት። ሁለት ሆና እስክትወጣ ድረስ ልጇን በሰላም እስክትገላገል ድረስ ምንም አይነት ነገር ካፋቸው መውጣት የለበትም። ምክንያቱም እቺ ልጅ ትጎዳለች። በአንተ እና በቤተሰቦቿ መሃል ሊፈጠር ፈጠር በሚችል ነገር ልታዘን ትችላለች እና ይመስለኛል ለዛም ነበረ። ግን አንተ አሁንም ያስከውን መንገድ ይዘ ቀጠልክ። ታዲያ የነዚህ ሰዎች ትዕግስት አያልቅም? የምር እንደ ቤተሰብ እኔ አሁን የኔ ቤተሰብ ብትሆን ሩታ እንደዚህ አይነት ነገር ሳይዘምብያ ያለኝ እኔ እንደውም ሩታ ወንድም እንዳላት እስከ ዛሬ ድረስ አላቅምና እቺ ልጅ እንደ ወንድም ቢኖራት አብርሃም ያደረገውን አድርጎ የሆነ ነገር አያደርግም ብለ ታስባለህ። ለማንኛውም ግን አንዳንድ ጊዜ የምሬን ነው፣ በጣም እድለኛ ስለሆንክ ነው ይሄ ሁሉ ትዕግስት እየተሰጠ ያለው ይሄ ሁሉ ነገር እንትን እያለ ያለውና ነገሮችን በጊዜ ማስተካከል አለብህ። ጓደኞችን መስማት አለብህ። የምር እኔ በጣም ተደነቅ ያለው ምክንያቱም ከነዳኒ ከነጽጌ እንደዚህ አይነት ነገሮችን ዝም ሲሉ በቃ እንትን እዚህ ነገር ውስጥ መግባት ስላልፈለጉ ነው ብዬ ነበር ሳስብ የነበረው። ያው ለምን አላላችሁም አይባልምና፣ ትናንትና ትላንትና ግን ያንን ነገር ማድረጋቸውን ይህንን ነገር ማለታቸውን ስሰማ በቃ እንዳንድ ጓደኛ ከዚህ በላይ ሊያደርጉት የሚችለው ነገር የለም። አባት በመሆኑ ደስተኛ ሆኖ ተቀብለውሃል። ምን ብለዋል? እንደ ጓደኛ ደግሞ እየሄድክበት ያለው መንገድ ፍጹም ስህተት መሆኑን ነግረውሃል ማለት ነው። የሚጠበቅባቸውን ነገር አድርገዋል። እና አንዳንድ ጊዜ ሁሉም ሰው እየጮኸ አንብየው ብለ የምናደርጋቸው ነገሮች በጣም መጥፎ ገደል ውስጥ ነው የሚከቱንና ና ህይወታችሁን እንዳያበላሹ በጣም በጣም መጠንቀቅ አለባችሁ። ሄርሜላን ብትሆኚ እኔ እንጃ የምር በጣም ለዚህ ነገሮችሽ ዋጋ የምትከፊበት ትክክለኛ የሆነ ሰዓት ይመጣል። ሩታሌ የተደረገው ነገር ሁሉ ዞሮ ዞሮ ነገ ባንቺውት ላይ የማይደረግበት ምክንያት የለም። እኛ የዘራነውን ነገር ከማጨድ ወደ ኋላ አንተ ወደ ኋላ የምንልበት ምንም አይነት የለምና፣ አንቺ የሰራሻቸው እነዚህ መጥፎ ድርጊቶች ነገ ለልጆችሽ፣ ለልጅሽ እንዳይተርፍ ትልቅ የሆነ እንትን ማድረግ መቻል አለብሽ ብዬ አስባለሁ። በርግጥ አንቺን ብቻ ተጠያቂ ማድረግ አልፈልግም። መንገዱንም እድሉንም እያመቻቻለው አብርሃም እስከሆነ ድረስ እሱ ይሁን ብሎ ፈቅዶ የተቀበለውን ነገር አንቺ ምን ታደርጋለሽ? አንቺማ አፍቃሪ እኮ ነሽ። ምንም ማድረግ አይቻልም። እና ምናልባትም ይሄ የመተት ምናምን ምትሉት ጉዳይ ሪል ይሁንና ልጁ መቼስ ያለ ምክንያት እኔ እንደዚህ ይሆናል ብዬ አላስብም። ምክንያቱም የሚሰራቸው መልካም ስራዎች ደግሞ ትናንትናም እያየን ነው። የምር ምን ያክል እንደሚያበረታታቸው እዚህ ቡታጀራ ላይ ያሉ ልጆችን እኔ በተለይ ከሆነ ጊዜ በኋላ በጣም ለብዙ ልጆች ዩትዩብ ሲከፍት ብዙ ነገር ሲያደርግ ማለት ነው። ምክንያቱም ወጣቱ ተስፋ እንዳይቆርጥ፣ ትላንትና የሄደበትም አንድ ርቀት ነበር እና አይቼ ነበር፣ ወጣቶችን ሰብስቦ በጣም ብዙ ነገር ሲያደርግ። እና ይሄንን የሚያደርግ ልጅ ታዲያ እንዴት ቢያዝ ነው ለራሱ ቤት እንደዚህ እየሆነ ያለው የሚለው ነገር እኔም ጥያቄ ፈጥሮብኛል። ብቻ ጋይስ ያው እነዳኒም እነጽጌም በዚህ ጉዳይ ላይ ሀሳባቸውን መስጠታቸውን ሰምቼ ልንገራችሁ ብዬ ነው። ለማንኛውም እናንተ የምትሉት ነገር ካለ ኮመንት ሴክሽን ላይ አስፍሩልኝ። ወዳችኋለሁ ለመሸጥ በሚለቀቀው የነዚህ ሁለት ካፕል እንዴት ያሉ ካፕሎች እርግጠኛ ነኝ ቪዲዮ አብረው እንደሚለቁ ለማንኛውም ቪዲዮ ከተለቀቀ በኋላ ሀሳባችንን እንሰጣለን ወዳችኋለሁ ይመቻችሁ